የሕዝቡ ሽማግሌዎች ሁሉ ሊገሉት በኢየሱስ ላይ ተማከሙበት። አስረውም ወሰዱት ለገዥው ለጴንጤናዊ ጲላጦስም አሳልፎ ሰጡት። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። ሰላሳውንም ብር ለካህናት አለቆች፣ ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እርሱ ግን እኛስ ምን አግዶን? አንተው ተጠንቀቃል። ብሩንም በቤተ መቅደሱ ጥሎ ሄደና ታንቆ ሞተ። የካህናት አለቆች ብሩን አንስተው የደም ዋጋ ነው ወደ መባልን ጨምሮ አልተፈቀደም አሉ። ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙት። ትንቢተ ኤርሚያስ ላይ ይህ ክፍል አለ። ስለዚህ ያ መሬት እስከዛ ድረስ ምን ተብሎ ይጠራል? የደም መሬት ተብሎ ይጠራል አኬልዳም። በዚያን ጊዜ በነቢዩ በኤርሚያስ የተባለው ከእስራኤል ልጆችም አንዳንዶች የገመቱትን የተገመተውን ዋጋ ሰላሳ በ ያዙ ተብሎ የተነገረው ጌታም እንዳዘዘኝ ስለ ሰክራ ሰሪ መሬት ሰጡት የሚለው ተፈጸመ። ኢየሱስም በገዢው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህ ብሎ ጠየቀው። ኢየሱስም አንተ አልክ አለው። የካህናት አለቆችም ሽማግሌዎች ሲከሱት ምንም አልመለሰም። እዚያን ጊዜ ጲላጦስ ስንት ያህል እንዲመሰክሩብህ አሰማምንህ አለው። ገዢውም እጅግ እስኪደነቅ ድረስ አንዲት ቃልስ እንኳን አልመለሰለትም። በዚያ በዓል ህዝቡ የወደዱትን አንድ እስረኛ ሊፈታ አላቸው፣ ለገዢው ልማድ ነበረውና እና በዚያን ጊዜ በርባን የሚባለውን በጣም የታወቀ እስረኛ ነበራቸው። እንግዲህ እነርሱ ተሰብሰው ሳሉ ጲላጦስ በርባን ወይስ ክርስቶስ የተባለውን ኢየሱስን ማንኛ ልፈታላችሁ ትወዳላችሁ? አላቸው። እጅግ በጣም የሚያስጨንቃቸው ወንበዴ ስለነበረ በእሱ ላይ በክርስቶስ ላይ አይጨክሙም፣ በርባንን እሰሩ ይሉኛል ብሎ ስላሰብ በቅናት አሳልፈው እንደሰጡት ያውቅ ነበረና እና እርሱም በፍርድ ወንበር ተቀምጦ ሳለ ሚስቱ ስለ እርሱ ዛሬ በሕልም እጅግ መከራ ተቀብያለው እና በዚህ ጻድቅ ሰው ምንም አታድርግበት ብላ ላከችበት። ስሟን ቬሮኒካ ብሎ ያስቀምጡታል። የካናት አለቆች ሽማግሌዎች ግን በርባንን እንዲለምኑ ኢየሱስን ግን እንዲያጠፉ ህዝቡን አባበሉ አባበሉ። ገዥም መልሶ ከሁለቱ ማንኛውን ልፈታላችሁ ተወዳላችሁ? አላቸው። እነርሱም በርባንን አሉት። ጲላጦስ ጲላጦስም ክርስቶስ የተባለውን ኢየሱስን እንግዲህ ምን ላድርገው? አላቸው። ሁሉም ይሰቀል አሉ። ትንቢቱ መፈጸም ግድ ነበረ ነው። ገዢውም ምን ነው ያደረገው፣ ክፋት ምንድን ነው አለ። እነርሱም ይሰቀል፣ ስቀለው እያሉ ጮሁ አበሱ። ጲላጦስም ሁከት እንደሚጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል ሕዝቡ ፊት እጁን ታጠብ ራሱን አነሳ። ህዝቡ ሁሉ መልሰው የክርስቶስ ደም በእኛና በልጆቻችን ላይ ይሁን አሉ። ስለዚህ ምን አለባቸው? አሁን የክርስቶስ የደም ዕዳ አለባቸው። በዚያን ጊዜ በርባንን ፈታላቸው። ኢየሱስም ግን ገርፎ ሊሰቅል አሳልፎ ሰጣል። በዚያን ጊዜ የገዥው ወታደሮች ኢየሱስን ወደ ገዢው ግቢ ውስጥ ወሰዱ። ጭፍሮቹንም ሁሉ ወደ እርሱ አከማችሁ፣ ልብሱን ገፈው ቀይ ልብስ አለበሱት። ከሾህ አክሊል ጎንግኖ በራሱ ላይ በቀኝ እጁ መቃ አኑሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ፣ ሰላም ለአንተ ይሁን እያሉ ዘበቱበት። የማይዘበትበት አምላክ ተዘበተበት። ተፉበትም መቃወምንም ይዘው ራሱን መቱት። ከዘበቱበትም በኋላ ቀዩን ልብስ ገፈፉት። ልብሱንም አለበሱት። ሊሰቅሉትም ወደ ወሰዱት ሲወጡ ስምዖን የተባለው የቀሬናው ሰው ቀሬና ማለት ሊቢያ ማለት ነው፣ የማርቆስ ሀገር ያለ ሰው ነው ይሄ ሰው፣ የቀሬናው ሰው አገኙት እርሱንም መስቀሉን ይሸከም ዘንድ አስገደዱት። ትርጓሜም የራስ ቅል ስፍራ ወደሚሆን ጎለጎታ ወደሚባል ስፍራ በደረሱ ጊዜ በሐሙት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶ ሊጠጣ አልወደደም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉ። በዚያም ተቀምጠው ይጠብቁት ነበረ። ይህ ኢየሱስ የአይሁድ ንጉሥ ነው የሚል የክሱን ጽሕፈት ከራሱ በላይ አኖሩ። በዚያን ጊዜ ሁለት ወንበዴዎች፣ አንዱ በቀኝ አንዱ በግራው ከእርሱ ጋር ተሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበረ። በመተላለፊያ መንገድ ላይ ስለነበር ነጋዴዎች የሚተላለፉበት የሚወጡበት ስለነበር ምራቃቸውን ይተፋሉ፣ ይሰድቡታል፣ ይረግሙት ነበር። ቤተ መቅደስንም የምታፈርስ በሶስት ቀን የምትሰራው ራስህን አድን፣ የእግዚአብሔር ልጅ እስከሆንክ ከመስቀል ውረድ አሉት። ዛሬ ድረስ በእውነት እናንተ የምትወዱት አምላክ ከእናንተ ጋር ካለ በእውነት እናንተ የምትወዱት በዚህ መቅደስ ቢኖር ምን ይሆን ነበረ? ምን ይሆን ነበረ ይላሉ። እናንተ እንደዚህ አትሆኑ፣ እስኪ የምታመልኩት አምላክ ሲያድናችሁ እኒው ይላሉ። ራሱ እግዚአብሔር አምላክን እንደዛ አሉት፣ ግን ጊዜው እስከሚደርስ እሱ ዝም አለ። እንዲሁም ደግሞ የካህናት አለቆች ከጻፍቶች ከሽማግሌዎች ጋር እየዘበቱ እንዲህ አሉ። ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን አሉ። ምክንያቱም እሱ ከመስቀል ወርዶ ለእነሱ ከሚያሳምን ይልቅ ብዙዎች ተንሰፍስፈው የሚጠብቁትን ያቺን ጽዋ መቅመስ አለበት። የሰው ልጅ ሁሉ ይድን ዘንድ እነ አዳም ይድኑ ዘንድ እነ ዳዊት ይድኑ ዘንድ እነ ሙሴ ይድኑ ዘንድ ወደ ዘላለም ግን ወደ ክብራቸው ይመጡ ዘንድ በእግዚአብሔር ታምኗል። የእግዚአብሔር ልጅ ነኝ ብሏልና ከወደደውስ አሁን ያድነው አሉ። እቺ ቀልድ ዛሬም ይቀልዷታል። በእውነት የምትወዱት አምላክ ካለ እስኪ ሲያድን እኒ ብለው ብዙ ነገር ሊያደርጉ ይችላል። ማዳን ስላልቻለ ሳይሆን እኛ ጽዋውን እንቀበል ዘንድ እስከ ሞት ድረስ እንድንታመን ነግሮናልና ብትወዱኝስ መስቀልን ይዛችሁ ምን በሉ ተከተሉኝ ብለዋልና ከእርሱም ጋር የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይነቅፉት ነበረ። ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። ፀሐይ ብርሃኗን ከለከለች፣ ደም ጨረቃ ደም ጨረቃ ደም ለበሰች፣ ከዋክብት ረገፉ፣ ቤተ መቅደስ ተሰነጠቀ፣ መቃብር ተከፈተ። በዘጠኝ ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ተርጓሚውም አምላኬ አምላኬ ስለምን ተውከይ ማለት ነው። እዚህ ጋር እርሱ አምላክ አለ ወይ ይሉናል። ይቺ ቃል ግን የዳዊት ቃላት ዳዊት የተናገራት ቃል በመዝሙር ክፍል አምላኬ አምላኬ ለምን ተወከኝ አለ። የሰው ልጆች ሁሉ ጩኸት ሊቀ ካህን ነውና ጮኸ። የሰው ልጆችን ሁሉ እንባ ምን ሆነ ማለት ነው። የሰው ልጆች ሁሉ እንባ፣ የሰው ልጆች ሁሉ ልመና፣ የሰው ልጆች ሁሉ ጩኸት በእጁ ላይ ነውና እርሱ እንደ ሊቀ ካህንነቱ ራሱን በግ አደረገ አቀረበና ና ይችን ልመና ጮኸ። በዚያ ከቆሙ ሶስት ሰምተው ይህስ ኤልያስን ይጠራል አሉ የኤልያስን አምላክ ኤልያስን ይጠራል አሉት። ወዲያው ከእነርሱ አንድ ሮጠ፣ ሰፍነግም ይዞ ሆምጣጤ ሞላበት፣ በመቃም አድርጎ አጠጣው። ሌሎቹ ግን ተው ኤልያስ መጥቶ ያድነው እንደሆነ እንይ አሉ፣ ተዘባበቱ። ኢየሱስ ሁለተኛ በታላቅ ድምፅ ጮሆ ነፍሱን አሳልፎ ሰጠ። እስኪ ሁላችንም ቀራንዮ ላይ ሆነን እንየው። እስኪ መስቀሉ ስር ሆነን አንገቱን አዘን ብሎ ቁልቁል እያየ ለእናንተ የተከፈለ ዋጋ ይሄ ነው እያለን። እስኪ ሁላችን የምንመለከተው ባካቱ። እስኪ ትንሽ ደቂቃን ይልቀራ ነው ወንጌሉ ኖርማል እናነበዋልና፣ ግን እስኪ የእውነት እንገኝ። እስኪ እስኪ እንገኝ አብረን ለትንሽ ደቂቃ

መጋረጃ ከላይ እስከ ታች ከሁለት ተቀደደ። ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ ተኝተውም ከነበሩት ከቅዱሳን ብዙ ስጋ ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅዱስ ከተማ ገቡና ለብዙዎች ታዩ። ከመቃብር የወጡት ማለት ነው። የመቶ አለቃም ከእርሱ ጋር ኢየሱስን የሚጠብቁትን መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ። ያቺ ቀን አለፈች። ክብሩን ገለጠ። የእግዚአብሔር ልጅ ነበረ ብሎ እጅግ ፈሩ። ኢየሱስን እያገለገሉ ከገሊላ የተከተሉት ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእነርሱም መቅደላዊት ማርያም፣ የያዕቆብና የዮሳ እናት ማርያም፣ የዘብዴዎስ ልጅ የልጆቹ እናት ነበሩ። በመጨረሻም ጊዜ ዮሴፍ የተባለ ባለጠጋ ሰው ከአርማትያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበር በማታ ይማር ስለነበር ይሁም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነ ጲላጦስም እንዲሰጡት አዘዘ ዮሴፍም ስጋውን ይዞ በንጹህ በፍታ ከፈነው ከዓለቱ በወረቀት በአዲሱ መቃብር አኖረው በመቃብሩም ደጃፍ ታላቅ ድንጋይ አንከባሉ ሄደ መቅደላዊት ማርያምም ሁለተኛ ይቱ ማርያም በመቃብሩ አንጻር ተቀምጠው እዚያ ነበሩ። በማግስቱ ከመዘጋጀት በኋላ በሚሆነው ቀን የካህናት አለቆችን ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳች በሕይወቱ ገና ሳለ ከሶስት ቀን በኋላ እነሳለሁ እንዳለ ትዝ አለን አሉት። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ ብለው የኋለኛ ይቱን ስህተት ከፊተኛ ከፊተኛይቱ ይልቅ የከፋሽ ትሆናለች እና መቃብርን እስከ ሶስት ቀን ድረስ እንዲጠብቅ እዘዝ አሉት። ምክንያቱም ክርስቶስ በሶስተኛ ቀን እነሳለሁ ብሏል፣ እኛ ደግሞ ቀብረኗል። እነሱ ሄደው ሰርቀው ተነሳ እንዳይሉም አስጠብቃት ብለው አዘዙ። ጲላጦስም ጠባቆች አሉላችሁ፣ ሄዳችሁ እንዳወቃችሁ አስጠብቁ አላቸው። ዙሪያውን ማስጠበቅ ጀመሩ። እነርሱም ሄደው ከጠባቆች ጋር ድንጋይ አትመውበት መቃብሩን አስጠበቁት። በሰንበት በመጨረሻ በመጀመሪያ ቀን ሲነጋ መግደላዊት ማርያም እና ሁለተኛ ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። በሰንበት በመጨረሻው በመጀመሪያ ቀን ማለት ሰንበት አይሁድ ቅዳሜ ነው። ስለዚህ ቅዳሜ ማታ ለእሑድ ቀን ሲሆን ለእሑድ ሊነጋ ንጋት ላይ ማለት ነው። በመጀመሪያው ቀን የሚባለው እሑድ ቀን ስለሆነ እንደ ስራ ቀን የሚቆጠረው እንደ ስራ ቀን የሚቆጠረው እሑድ ስለሆነ ቅዳሜ ግን ሰንበታቸው ስለሆነ በመጀመሪያ ቀን ሲነጋ መቅደላዊቱ ማርያም እና ሁለተኛይቱ ማርያም መቃብሩ ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። የማን መልአክ? የጌታ መልአክ። ከምን? ከሰማይ ስለወረደ ታላቅ መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ላይ ተቀመጠበት። መልአኩም እንደ መብረቅ ልብሱን እንደ በረዶ ነጭ ነበር። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተ ሳትፈሩ የተሰቀለውን ኢየሱስ እንድትሹ አውቃለሁና እናንተ ሳትፍሩ የተሰቀለውን ኢየሱስ እንደምትሹ አውቃለሁና እንደተናገረ እንደ ተናገረ ተነስቷል እና በዚህ የለም አላቸው። የተኛበትን ስፍራ ኑ እዩ አላቸው። ፈጥናችሁ ሂዱና ከሙታን ተነሳ፣ እነሆ ወደ ገሊላ ይቀድማቸዋል፣ በዚያም ታዩታላችሁ ብሎ ለደቀ መዛሙርቱ ንገሯቸው፣ አሉት። እነሆም ነገሯቸው። በፍርሃትም በታላቅ ደስታ ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱ ሲሮጦ ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ አለ፣ በዚያም ያዩኛል አላቸው። ሲሄዱም ሳሉ እነሆ ከጠባቂዎቹ አንዳንድ ወደ ከተማ መጥተው የሆነው ሁሉ ለካህናት አለቆች አወሩ። ከሽማግሌዎች ጋር ተሰብስቦ ተማከሩና ለጭፍሮቹ ብዙ ገንዘብ ሰጧቸው፣ እንዳይናገሩ ሰረቁት በሉ እርሱ መነሳቱን እየነገሯቸው ሰረቁ በሉ፣ እኛ ተኝተን ሳለ ደቀ መዛሙርቱ ሌሊት መጥተው ሰረቁን በሉ ብለው ብዙ ገንዘብ ሰጧቸው። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን እናንተም ያለ ስጋት እንድትሆኑ እናደርጋለን፣ አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። አስራ አንዱ ደቀ መዛሙርትም ግን ኢየሱስ እንዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት፤ የተጠራጠሩ ግን ነበሩ። ኢየሱስ ቀረበና እና እንዲህ ተብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠ። የኔ ጌታ፣ የኔ ባለስልጣን፣ ዓለምን ሁሉ የሚገዛ ለሰው ልጆች ለእኛ ሲል የማይሞት አምላክ በስጋ የሞት በሰማይና በምድር ስልጣን ያለው ብዙዎች ሊያዩት የጓጉለት ይህ ክርስቶስ ስለ ሰው ሁሉ ብሎ የተሰቀለ እኔ ስልጣንና ስልጣን ሁሉ በሰማይና በምድር አለኛል። እንግዲህ ሂዱ አህዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነው። እስከ ዓለም ፍጻሜ ድረስ ከእኛ ጋር የሚሆን እርሱ እግዚአብሔር አምላክ የእርሱን መንግስት እንወርስ ዘንድ በምድር ላይ የሚያጋጥመንን ነገር ሁሉ ያለ ምንም ፍራቻ የምናምነው በምድርና በሰማይ ስልጣን ያለው እኛ የእርሱ የጌታነን ብለን እንድንመሰክር እግዚአብሔር አምላክ ልባችን ያጽናለን። ለቅዱስ ማቴዎስ ይህን በረከት የሰጠ የመረጠ በዚህ ክብር ያበቃ እግዚአብሔር አምላክ ይህን ሁሉ የሰማ ነውን በልባችን ያደርግልን። በገዳዮች በአማጺዎች በክፎች ፊት ብንቆምም የዓለምንም ፍራቻው የዓለምንም መደንገጥ ስለ ጌታ ስለ ኢየሱስ ክርስቶስ እንመሰክር ዘንድ ፍቅሩን በልባችን ያኑርልን። የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ በረከት አይለይ። የታመሙትን ሁሉ እግዚአብሔር ይማር። የተሰደዱትን ሁሉ እግዚአብሔር ወደ ሀገር ይመልስ። በመከራ ያሉትን ሁሉ እግዚአብሔር አምላክ ያጽና። ስለክርስቶስ ስለ ክርስቶስ ሊመሰክሩ ዘውትር በጠላት ፊት የሚቆሙትን ሁሉ እግዚአብሔር አምላክ አንደበት ይሆናቸው። የጴጥሮስን፣ የጳውሎስን፣ የማቴዎስን፣ የቅዱሳኑን ሁሉ የሰማዕታቱን ሁሉ ኃይል ያድላቸው። እርሱም በማወቅ እንጸና ዘንድ በመንግስቱም እግዚአብሔር አምላክ ያወርሰን ዘንድ ከአባቶቻችንም እቅፍ አይለየንና እግዚአብሔር አምላክ ስለ እነርሱ ስለገባው ቃል ኪዳን ያስበን በምድር በማወቅም ባለማወቅም የምናደርገውን ሁሉ ኃጢአት እንድንጸየፍና ዘውትር ከእግዚአብሔር ጋር አንድ ሆነን እንኖር ዘንድ የእርሱ ፍቃድ ይሆንልን። የቅዱስ ማቴዎስን ወንጌል ሙሉ እንደሰማን እግዚአብሔር ሰማያዊ የሆነ የሚያጽናና ቃሉን ያሰማል። በሰው ልጆች ላይ ሁሉ ሊፈርድ በመጣ ጊዜ እናንተ አባቴ ብሩካን የሚለውን እንጂ እኛን እንደ ቆሻሻ ለሴጣንና ለመላእክቱ ለእርሱ ተከታዮች ሁሉ ለተዘጋጀች ለዛ ሲሆን በዘላለም በሚሆን ሕይወት በምናገኝባት ለአዳም እና ለልጆቹ ወደ ተዘጋጀችው ወደዛች ቅድስት ወደ ሆነችው መንግስተ ሰማያት እግዚአብሔር ያስገባል። ስለ እናታችን ስለ ቅድስት ድንግል ማርያም፣ ስለ እርሱ ብለው ዋጋ ስለከፈሉ ስለ ሰማዕታ፣ ስለ ጻድቃን ሁሉ ብሎ እግዚአብሔር አምላክችን ቀን አይርሳብን። ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን። ወስብሐት ለእግዚአብሔር፣ ወላሪቱ ድንግል ወለመስቀሉ ክብር።